እኔንም የገጠመኝ ይሄ ነገር ነው። ማርኬትን ሰብሮ ለመግባት ስል ዋጋዬን በጣም ስላወረድኩት ቤቱም ከተከፈተ በኋላ ከስተመሮችን ለማግኘት ብዙ አልተቸገርኩኝም። የተወሰነች ብቻ ነች እጄ ላይ የምትቀረው የልፋቴን ዋጋ በብር አለወጥኩትም። የሜካፕ ስራ ትንሽ የሚያስቸግረው ዛሬ የሰራችሁት ከስተመር ነገ ላይ መጣ ይችላል። ሄ ጋይስ እንዴት ናችሁ? ይሄ ቪዲዮ ለጀማሪ ሜካፕ አርቲስቶችና ሜካፕ አርቲስት ለመሆን ለሚፈልግ ሰው ጠቃሚ ቪዲዮ ነው። ከኔ የህይወት ተሞክሮ ተነስቼ ነው ዛሬ የምነግራችሁ። እኔ ስጀምር ያን ጊዜ ማንም እንደዚህ ብሎ የመከረኝ ሰው ስለሌለ ምናልባት ለእናንተ ይሄ ነገር ጠቃሚ ይሆናል ብዬ ስላሰብኩኝ ነው። እኔ ለተወሰኑ ዓመታት ሜካፕ ሰራ ነበረ፣ አሁን ላይ ግን አቁም ያለሁኝ። እኔ ሜካፕ መስራት የጀመርኩት ኳረንቲን እንዳለቀ ነበረ። ከዛ በፊት ግን ለአንድ አመት ያህል ራሴ ላይ በደንብ ፕራክቲስ ሳደርግ ነበረ። ተምሬ ከጨረስኩኝ በኋላ ሀሳቤም ፍላጎቴ ሜካፕ አርቲስት ስለመሆን ነበር እና ለመጀመር ሳስብ ኮቪድ ስለመጣ ያን ጊዜ መክፈት አልቻልኩኝም። ኳረንቲን ሲያልቅ ከፈትኩኝ። በሚከፍትበት ሰዓት ላይ ግን ማንም ሰው አዲስ ቢዝነስ ሲከፍት ውስጡ ላይ ፍርሃት ያድራል። ተቀባይነት አገኛለህ ሆይ፣ ከስተመር ይመጣል ወይኔ፣ ጋር ቤት ኪራይም መክፈል ይችላል ወይኔ፣ የመሳሰሉት ነገር። ከመክፈቴ በፊት ኢንስታግራም ላይ እና ቲክቶክ ላይ የተለያዩ አይነት ሜካፕ ቱቶሪያሎችን ፖስት አደርግ ነበረ። በዛም የተነሳ ነው ከስተመሮች መቼ ነው የምትከፍችው? መቼ ነው የምትሰሪ? የሚሉት አይነት ጥያቄዎች የመጡት። እኔም ልክ ኳረንቲን ሲያልቅ ቀጥታ ወደ ቢዝነስ ገባሁኝ። ቤቱም ከተከፈተ በኋላ ከስተመሮችን ለማግኘት አልተቸገርኩኝም። ምክንያቱም ኦልሬዲ ሶሻል ሚዲያ ላይ ፖስት ስለማድረግ ከስተመሮችን አትራክት ማድረግ ችዬ ነበረ። የሜካፕ ስራ ትንሽ የሚያስቸግረው ዛሬ የሰራችሁት ከስተመር ነገ ላይመጣ ይችላል ፕሮግራም ከሌለው ወይ ዛሬ ሶስት ወር ሊሆን ይችላል፣ ወይ ስድስት ወር ሊሆን ይችላል። ባለው ፕሮግራም ነው እናንተ ጋር መጥቶ መሰራት የሚችለው የምትሰሩትን ስራ ከወደደው። ስለዚህ ሁልጊዜ ጊዜ አዳዲስ ከስተመሮችን አትራክት ማድረግ ግዴታ ነው። አዳዲስ ከስተመሮችን እንዴት ነው አትራክት ማድረግ የምችለው ደግሞ የሚለው አንድ ሌላ ራሱን የቻለ ጥያቄ ነው። እንዴት ማድረግ እንችላለን? ሶሻል ሚዲያ ላይ ቶሎቶሎ ፖስት በማድረግ እና ሌላ ደግሞ ምናልባት ዋጋችንን በማውረድ ብለን ልናስብ እንችላለን። እንደ ጀማሪ ስንሆን ማርኬቱን ሰብሮ ለመግባት ስንል ዋጋ በጣም ማውረድ ራሱን የቻሉ ችግሮች አሉት። እንደ ችግር ብዬ ከማነሳቸው ነገሮች ውስጥ አንዱ የምታገኙትን ገንዘብ ፕሮዳክትና ቤት ኪራይ ላይ ብቻ ማዋል ነው። ያ ደግሞ ከጊዜ ብዛት ስራውን እየጠላችሁት እንድትመጡ ያደርጋቸዋል። እኔንም የገጠመኝ ይሄ ነገር ነው። ማርኬትን ሰብሮ ለመግባት ስል ዋጋይን በጣም ስላወረድኩት የማገኘውን ገቢ ፕሮዳክትና ቤት ኪራይ ላይ ነው ማውለው። የተወሰነች ብቻ ነች እጅ ላይ የምትቀረው። የልፋቴን ዋጋ በብር አለወጥኩትም። እኔም ይሄን ችግር ለመፍታት እንደ መፍትሄ የወሰድኩት ነገር ብዙ ሰዎችን በአንድ መስራት ነው። ያም ማለት ቀላይ ቡክ ታደርጋላችሁ። ሌላም ደግሞ ጠዋትም ሌሊትም ደግሞ የሚሰራ ሰው ካለ ሌሊቱንም ትሰራላችሁ። ይሄ ነገር ደግሞ እየተደጋገመ በመጣ ቁጥር ስራው አሰልች እየሆነ ይመጣል። እኔም አዲስ ነበርኩ በጊዜው እንደ ጥፋትም አልወሰድኩትም ነበረ። ዋጋ ለመጨመር በጣም ነበረ መሳቀቃ። ይሄ ነገር አንድ አመት ሲያልፍ፣ ሁለተኛ ዓመት ሲመጣ ስራውን በጣም እየጠላሁት መጣ። እሱ ብቻ አይደለም ስራውን እንድጠላው ያደረገኝ ሶሻል ሚዲያ ላይ አጫጭር ሜካፕ ቪዲዮዎች ነው የሚለቀቁት። ስራው ላይ ስትሆኑ ግን አንድ ሰውን ለመስራት ከአንድ ሰዓት እስከ ሁለት ሰዓት ይወስዳል እንደምትሰሩት አይነት ሉክ። እኔም ደግሞ በዛ መሰረት ነበር ሰዎችን ቡክ የማደርገው። ሁለት ሰዓት ላይ የሚሰራ ሰው ካለ ሁለተኛውን ሰው ደግሞ አራት ሰዓት ተኩል ላይ ነው የምቀጥረው። ሁለት ሰዓት እንኳን እስክሰራ ቢወስድብኝ ብዬ ባስብ ሰላሳ ደቂቃ ደግሞ እረፍት የማደርግበት እና ወርኪንግ ስቴሽንን የማጸዳዳበት ስለሆነ ሁለተኛ ምንሰራው ሰው ደግሞ ሲምፕል ሉክ ሊሆን ይችላል። ከአራት ተኩል እስከ አምስት ሰዓት ተኩል ድረስ አንድ ሰዓት ቢፈጅብኝ ብዬ ይዝና እስከ ስድስት ሰዓት ባለች ደግሞ ትንሽ ረፍት አድርጌ ወርኪንግ ስቴሽን አጸዳድቼ ስድስት ሰዓት ላይ ሌላ ሶስተኛ ሰው እቀበላለሁ። ታዲያ በዚህ ቀን ላይ አንድ ሰው እንኳን ሌት ቢሆንባቸው ሰላሳ ደቂቃ ያህል እንዴት ፕሮግራሙ እንደሚዛባ መረዳት አይከብድም። አንዱ አርፍዶ ሲመጣ፣ ሌላኛው ደግሞ ሰዓቱን አክብሮ ይመጣል። ሰዓቱን አክብሮ የሚመጣው ሰው ደግሞ በዛ ሰዓት መሰራት ሲፈልግ እናንተ ይሄኛውን ሰውዬ እየሰራችሁ ነው፣ አልጨረሳችሁም። በዛ ሰዓት ያም ሰው ፕሮግራሙን ሊበላሽበት ስለሚችል ያቻኩላችኋል እና ለእኔ ደግሞ ያ ከቀን ወደ ቀን ስትረስፉል እየሆነ ቢመጣ፣ የፈለገ ስትሪክት ብትሆኑ አርፍደው ሲመጡ አልሰራም አትሏቸውም፣ ቀናቸውን ማበላሸት ስለሆነ። ይነሱን ሙሉ ቀን የመራ አውጥ ጊዜ ማለት ነው። ረጅም ሰዓት ቆማችሁ ስለሆነ የምትሰሩት ከጊዜ ብዛት የወገብ ሕመም ያመጣል። ቁጭ ብላችሁን ብትሰሩ ስቲል ስለምትጎነበሱ ወገባችሁን ያሟቸዋል። ሌላ ደግሞ የከስተመርን ባህሪ መቻል ነው። ሁሉም ሰው ተመሳሳይ ባህሪ የለውም። ከተለያየ ቦታ ነው የሚመጣው። የተለያየ አይነት ባህሪዎች ስለሚኖሩ ችሎ ማሳለፍን መልመድ አለብን። ሌላ መረዳት ያለባችሁ ነገር ሁሉንም ሰው ማስደሰት አይቻልም። ትሞክራላችሁ፣ ግን አይቻልም። እንደዛ እያስፈራራኋችሁ አደለም፣ ግን መፍትሄ ያላቸውን ነገሮች መጨረሻ ላይ ነግራችኋለሁ። እኔም በነዚህ ነገሮች በጣም እየተሰላቸውኝ ስለመጣሁኝ ሰው ለመቀነስ አሰብኩኝ እና ዋጋ ጨመርኩኝ። የሚችል ሰው ይሰራል የማይችል ሰው ደግሞ ይተዋሉ ብዬ እንደዛም ሆኖ ሰው ይመጣ ነበረ። እኔም ደግሞ ስራውን በጣም እየጠላሁት መጣ። ከዛ እንደገና መልሼ ሌላ ዋጋ ጨመርኩኝ። አሁንም ሰው አለ። እኔ ምን ብዬ አምናለሁኝ፣ አንድ ሰው የሚሰራውን ስራ ከጠላ መለወጥ አለበት። አለበለዛ በሚሰራው ስራ ላይ ኢፌክቲቭ መሆን አይችልም። እኔም ስራውን ጠልቼ ጠልቼ ጠልቼ መጨረሻ ላይ ለመተው ወሰንኩኝ። አሁን እኔ በጣም የተሳሳስኳቸውን ነገሮች ልንገራችሁ። አንደኛ ቢዝነስ ሲጀመር ፈርስት ሬት ማድረግ የለብንም። አዎ ያስጨንቀናል፣ ግን ፈርስት ሬት ተደርጎ ስራ አይጀመርም። ሁለተኛው ስህተቴ አነስ ያለቤት ቤት መከራየት ስችል ሰፋ ያለ ቤት መከራየቴ ነው። ነገሩ እኔ ያስቤ የነበረው ጥፍርንና ሜካፕን አንድ ላይ ለመስራት ነበረ። ጥፍር እሰራ ነበረ፣ ግን ከጊዜ ብዛት አለርጂ እየፈጠረብኝ ስለመጣ ጥፍር መስራት አቆምኩኝ። አሁን ላይ ሆኜ ግን ሳስበው እኔ ያን ጊዜ ሜካፕ አርቲስት መሆን ነበረ የምፈልገው እንጂ የጥፍር ቴክኒሽያን አልነበረም። ስለዚህ ዝም ብዬ ሜካፕ ላይ ብቻ ፎከስ ማድረግ እችል ነበረ። አንድ ነገር ላይ ፎከስ አድርጎ ችሎታን ማዳበር ይሻላል። ሶስተኛው ስህተት ደግሞ በአንድ ቀን ላይ ብዙ ሰውን ለመስራት መሞከር ነው። ስራውን እየጠላ ነው እንዳንመጣ እንደ መፍትሄ ቢ ያሰብኩት የተወሰኑ ሰዎችን ብቻ መስራት በተመጣጣኝ ዋጋ። ዋጋችሁ በጣም መውረድ የለበትም። በአንድ ቀን ብዙ ሰዎችን ቡክ እያደረጋችሁ እየሰራችሁ፣ ያ ደግሞ እየተደጋገመ ሲመጣ እየዛላችሁ ስለምትመጡ ስራውን እየጠላችሁት ነው የምትመጡት አራተኛው ደግሞ ዋጋ ስታወጡ ለፕሮዳክት ብቻ ተብሎ አይደለም ዋጋ መውጣት ያለበት፣ የእናንተን ልፋትና ድካምም ዋጋ ውስጥ መካተት አለበት። እንደዛ ሲሆን ፍሩቱን ስለምታዩት የበለጠ ሞቲቬትድ ሆናችሁ የተሻለ ስራ ለመስራት ትነሳሳላችሁ። ስትጀምሩ ብዙ ሜካፕ ፕሮዳክቶችን ስለገዛችሁ ጎበዝ ትሆናላችሁ ማለት አይደለም። የተወሰኑ መሰረታዊ እቃዎችን ገዝታችሁ መጀመር እና በዛ ፕሮሰስም ደግሞ ሜካ ፕሮዳክቱ ካልተስማማችሁላ ትለውጡታላችሁ ዶርቶ ዶር ሜካፕ ስትሰሩ በጣም መጠንቀቂ ይኖርባቸዋል። ለሴፍቲያችሁ ሁለት ሆናችሁ ብትሄዱ ላላሁኝ። ፉል ፔመንት ክፍያ መቀበል አለባችሁ። ሰው ቤት ሄዳችሁ ሜካፕ ስትሰሩ የምትሰሩት ሰው ቁጭ ብድግ እያለ መሆን የለበትም። ጊዜውን ሰጥቷችሁ እስከተጨርሱ ድረስ ቁጭ ብሎ መሰራት ይኖርበታል። እዛም ሆናችሁ በምትሰሩበት ጊዜ ላይ በተለይ ደግሞ ፕሮግራም ላይ ከሆነ ያሉት አንዱን ስትሰሩት አንዱም ሌላም ሰው መሰራት ይፈልጋል። ሶ በነፃ የምታደርጉት ነገር መኖር የለበትም። ፋውንዴሽን መቀባት ከሆነ ቻርጅ አድርጋችሁ፣ ሊፕስቲክን መቀባት ከሆነ ቻርጅ አድርጋችሁ። ምክንያቱም እናንተ ያንን እቃ ስትገዙት በነፃ አይደለም ያገኛችሁት፣ ቢያልቅም ደግሞ ከፍላችሁ ነው እንደገና የምትገዙት። ንጽህናቸውን በደንብ መጠበቅ ይኖርባቸዋል፣ ፐርሰናል ንጽህና። ሌላ ደግሞ ለሜካፕ ብሩሾቻችሁ እና ለሜካፕ ፕሮዳክቶቻችሁ የምትሰጡት ጥንቃቄና ጽዳት ነው። ከሰው ጋር በጣም ተጠጋግታችሁ ስለሆነ የምትሰሩት ምንም አይነት ሽታ ከእኛ መውጣት የለበትም። ማስክን ማድረግ ደግሞ ግዴታ ነው። አንድን ሰው ሰርታችሁ ከጨርሳችሁ በኋላ ሁለተኛ ሰው ሲመጣ ብሩሾቹ ተጸርተውና ሳኒታይዝ ተደርገው መቀመጥ አለባቸው። አንደኛው ሰው በተሰራበት ብሩሽ እና ስፖንጅ ሌላኛው ሰው መሰራት ስራ የሌለበት ነው። በምትሰሩት ስራ መተማመን አለባችሁ። ፐርፌክሽን በአንዴ አይመጣም። ሞር ሰዎችን እየሰራችሁ በመጣችሁ ቁጥር እጃችሁ እየተፍታታ ይመጣል። እናንተም ደግሞ ችሎታችሁን እያዳበራችሁ ትሄዳላችሁ። እንደ ቻሌንጅ ፌስ ልታደርጉት የምትችሉት ነገር ከስተመራችሁ ካለው የቆዳ ቀለም አንጭኝ ወይም አቂኝ ሊላችሁ ይችላል። በተቻለ መጠን እሱ እንደማይሆን ለማስረዳት ሞክሩ። ግን አይ እንደሱ ነው የምንፈልገው ካሏችሁ ዞሮ ዞሮ ከእነሱ ፍላጎት ውጭ ስለማትወጡ እነሱ እንደሚፈልጉት አድርጋችሁ መስራት። የራሳችሁን ስራ ደግሞ ከሌላ ሰዎች ጋር አታወዳድሩ። ሁሉም ሰው የየራሱ ተቻል ነው። የተለያዩ አይነት ሜካፕ ትሬንዶች ስለሚመጡ እራሳችሁን ቱቶሪያል እያያችሁ አፕዴት ማድረግ አለባችሁ። ሜካፕ ተምር ያለው ጨርሻለሁ ተብሎ መቀመጥ የለም። የሰራችሁትን ሜካፕ ሉክ ፎቶ ስታነሱ ላይት መጠቀም ይኖርባቸዋል። ላይት ስለሆነ የሚያሳምረው ሌላ። በተጨማሪ ደግሞ በጥራት የሚያነሳ ስልክ ያስፈልጋቸዋል። ጀማሪ ስትሆኑ ቬሎ ቤቶች፣ ሀበሻ ልብስ ቤቶች ኮላብ አርጋችሁ እንድትሰሩ ይጠይቋቸዋል። ኮላብ ማድረጉ ችግር የለውም ግን እነሱም ያመጡት ፎቶግራፈር ምን አይነት ፎቶዎችን አንስቶ ያውቃል የሚለውን ነገር ገብታችሁ ሶሻል ሚዲያ ላይ ማየት አለባችሁ። አንዳንድ ሰው ላንድስኬፕ ላይ ነው በጣም ጎበዝ የሚሆነው እና ላንድስኬፕ ላይ ደግሞ ቬሎም ያምራል ሀበሻ ልብስም ያምራል የእናንተ ሜካፕ ግን አይታይም እዛ ላይ ስለዚህ ክሎዝ አፕ ያነሳቸውን ፎቶዎች በደንብ ማየት ይኖርባቸዋል ሜካፕ ያላቸውን ፎቶዎች አንስተው እንዴት ኤዲት ያደረጉትን የሚለውንም ነገር በጥንቃቄ ማየት ይኖርባቸዋል በመቀጠል እናንተ የምትፈልጉትን አይነት ፎቶ ግልጽ ማድረግ አለባችሁ አስር ፎቶ ከሆነ ሶስት ፎቶ ከሆነ አምስት ፎቶ ከሆነ ለብቻችሁ ክሎዝ አፕ ልብሱ ማይታይበት የእናንተ ስራ ብቻ የሚታይበትን ፎቶ ምን ያህል እንደምትፈልጉ በደንብ መግለጽ አለባችሁ። ፎቶ ሹት የሚደረግበት ቀን ላይ ደግሞ አብራችሁ መሄድ የእናንተ ፍላጎት ሊረሳ ከናካቴው ስለሚችል እናንተ እዛ ሄዳችሁ ሪማይንድ ማድረግ አለባችሁ። እነዚህን ነገሮች በጥንቃቄ ካልወሰዳችኋቸው ኪሰራ ነው ትርፉ። የዛሬው ቪዲዮችን ይሄንን ይመስላል። ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ።